የምትቆመው እሷ እንጂ እዛ ኢትዮጵያ ያሉት አይደለም። ይች እናቷ ናት የምታለቅሰው። ስታለቅስ ተመልሳም ቢሆን አጠገቧ ያለችው በስደት አብራት ያለችው ይቺ የሆነች ምን አይነት ናት? በእናታችሁ ማፈሪያ! እኔም እዳንናገርገን ከታች ላለችው ልጅ። አዎ ሀይሚ አይደለችም፣ ግን ሀይሚ ብትኖርም ለማለት ነው እንጂ ሀይሚ ያለች ብዬ አይደለም። ሀይሚ ብትኖርም በዛን ሰዓት ሙዚቃ እያስመረቁ ነው ችግር የለውም። ሁሉም ነበር። ሁሉም አሉ። ሁሉም አሉ። ሩክም አለ። በኮሜንት አድርሱለት፣ ደግሞ እየቆረጣችሁ አድርሱለት። ኧረ እባካችሁ እናንተ ከተሳሳተ ጋር አትሳሳቱ። አይ እንደዛ አትበል፣ እሷት በሉ። እኔ ደግሞ እንደዚህ የምትሉት ነገር ነው። እሷ ጠዋት እና ማታ እየወጣች ልጅቷን እየሰደበች፣ አንቺ አለመናገር ከፈለግሽ አትናገሪ። ግን ማለቴ እኮ አባባሌ እኮ ሀይሚ እዛ ጋር ተገኘች ምናምን ምናምን የሚሉት ሁላቸውም አሉ። ተጠርታ እሷ ልጅ እኮ ናት ወጣት። ኮናእዛይን ታሳልፍ ለምን ታስራ ነው? እንደምሚውዴ አይደለም አሁን ለተናገርሽው ልጅ ማለት ነው። ሰሚ ልንገርሽ፣ ሀይሚ ምን አለች? ያንን ሙዚቃ ስትለቅላት ባለ ሙዚቃ ምን ብላ ነው የፖሰተችላት? የኔ ቆንጆ አለቻት። የኔ ቆንጆ። በቃ ተጠርታ ነው ነው እኮ። ሁላቸውም አሉ። ሁላቸውም ቤተሰብ ናቸው።

ከሃይሜ ላይ በቃ እንደ ስታ ሲያራት አሮጊት የበሰበሰች ሴት ነው እንደ መስራ የምትታያቸው አንድ ፍሬ ሃያ ዓመት ያልሞላ ልጅ

ብቶኛ እኮ እኔ አባባ ላይ ዛፍቶ የምትባላለች ብዙ ናቸው እኮ እየተሳደቡ የሚሰሩት። ስለዚህ ተሰድባ ተነግሯታል። ስህተቷ እንዲታርም መታ ነበር። እኔም ነበርኩ

አሁን እኔ ለምሳሌ ለቢሌን ደውዬ ቢሌን ታወራለች፣ ያንን እቀዳና ለበጎቹ ለኛው ተላለች ወጣ። ይች ድራማ ስራው ድራማ ነው። ብሩኬ እኮ ዛሬ እሷ ከመጣች ወዲህ ወደ ቪዲዮ እኮ አላየም። አይታችሁ እንደሆነ እንደዛ ገርባሁን እንዳዞረ ቪዲዮ አለቀ።

ዛሬ ቪዲዮውን እያየው ተዝናን ነው። ግን ስንቴ ተመልሽ ያየው ትመሰላችሁ? እየሳኩኝ ማለት ነው። አረ እኔ እንኳን ለዝናና አንጀት ያሮተቻቸው ነው የመጣሁት። እኔ በጣም እንዴት ተዝናናውበት። እሱ ገና እሷ ሳትመጣ ግንፍል ግንፍል እያለ ነበር። እሷ ሳትመጣ ግን ፊትን ወደ ካሜራ እንኳን ሳያላይክር ላይክ፣ ሼር እያደረግን እኛ የሚለቁትን ማየት በትዕግስት እነሱ የፈለለቡትን አንድ ቁጥር የጻፈችልሽ ኒው ዩዘር አስገብያትሽ? አስገብቻታለሁ ወይ? ዛሬ እንኳን ደስ አላችሁ። የነሱ ደግሞ እናቱ አበደች እኮ ዛሬ። እውነት እናቱ አበደች፣ እውነት ከድራማው ገብታ ነው። በአንገት ሐብል ነው አሉ የተደረገበት። እውነት ከድራማው እናቴቱ ማብራ ገብታ አይደለም። ይሄ ድራማ አይደለም። ሰውየው ሰውየው ሰውየው እንትን ሲያደርግ ብቻ ነው የሚያብደው። ይሄ ቀለበቱ ይሄ ቀበቶስያብቻትምትለው ከውቀብቻአብ ሲያ ብቻ እና ደግሞ እናቶች መተው እንዴት ይጫወቱባችኋል እናቱ እኮ አለቀሰች የሙና እናት አለች የሙና እናት አለች አዎ አለቀሱ ሁለቱ ቅድም ምን እያልክ ነው ዛሬ አሁን እሷ ልዩቷ ስትመጣ ደግሞ የተቀየርክም